ሰላም ሰላም ጓደኞቼ ተመልካቾቼ ቤተሰቦቼ እንዴት አደራችሁልኝ? እንዴት አረፈዳችሁ? እኔ ደህና ነኝ። ላይክ ሼር፣ ሰብስክራይብ አድርገው አዲስ ከሆናችሁ እቺ ልጅ ቲክቶክ ላይ ያየው ነበር እና ማለት ብዙ እያየን ነው እየኖርንም እያየን ነው። ራሷን ወክላ ነው እንጂ ጆርዳን ሁለተኛ ሀገራችን ነው። በጣም ነው የሚመቸው። ስለ አለባበስ ደግሞ ያወራችው ነገር እኔ ከአንድ ሁለት ሶስት ቤት ሰርቻለው፣ እና እኔ ከዩኒፎርም ወጥች ወጥቼ አላቅም። እዚህ ቤት ከገባው ነው። እኔ አንዳንዴ ፈጣሪ ስትገፉ ማለት ነው፣ መገፋት ጥሩ ነው። ስትገፉ በአንድ ነገር ጥሩ ነገር ታገኛላችሁ። የሆነ ስትገፉ ፈጣሪ የተሻለ ነገር ልታገኙ ስትሉ መጀመሪያ ፈተና ምናምን ያሳያቸዋል። እና እኔ እዚህ ቤት ከመጣው ዩኒፎርም ለብሼ አላቅም። እና እዛ መጀመሪያ ቤት ማለት ነው በተአምር ከኤሊፎርም ወጥቼ አላቅም። እንደውም ማታ ተኝቼ ማለት ነው እንግዳ ከመጣ ቀስቅሳኝ ስትመጪ ኤሊፎርምሽን ቀይረሽ ነይ ነው የምትለኝ። እና በተአምር ከኤሊፎርም ወጥቼ አላቅም። በብዛት ኤሊፎርም ነው የሚለበሰው። እና እሷ ነፃነት ስላገኘች የምታወራው ነገር እኔ እንጃ እንድታሽቃብጥ ተከፍሎላት ይሁን አላቅም። ለምን መሰላቸው የምናደደው እህቶች፣ እኔ ስላየው እያየውም ስለሆነ ነው ስንት ምራቡ ልጆች አሉ፣ ምራቡ ልጆች አሉ። ማርያም ነው የሚላችሁ። እና አንድ ልጅ አሁን በቃ ውጭ ልትወጣ ነው፣ ወጣ ደግሞ ዞንም ጥላ ልትወጣ ነው። ምክንያቱም እራብ ልገላት ነው፣ ራብ በራብ ሞትኩኛለች። እና በጣም ብዙ ነገሮች አሉ። መጥፎም ማለት መጥፎም ቤትም አለ ጥሩም ቤትም አለ። ግን እዛ ውስጥ ጆርዳን ጆርዳን እያላችሁ የምታለቃቅሱ ለካ ጥሩ ሀገር ነው ምናምን የሚሉም ኮመንት እያየው ነበር እና እባካችሁ ዝም ብላችሁ አትፍረዱ። አንቺ ጥሩ ቤት እኔ ጥሩ ቤት ስላጋጠመኝ ሌላ ቤትም ጥሩ ናቸው ማለት አይደለም። ስንት ደግሞ የሚሰቃዩ አሉ፣ ደመወዛቸው የማይሰጥ ምግብ የማይበሉ አሉ። እና የራስሽን ብቻ ተናገሪ እንጂ ሁለተኛ ሀገራችን አትበይ። ሁለተኛ ሀገራችንማ አይደለችም። እንደ ሆ አረ ተይ፣ አረ ስንት ጉድ ነው የምናየው። እሷ ስለተመቻት በቃ ሁሉም ተመቸው ማለት አይደለም እና ስንት የሚራቡ ልጆች አሉ። እንደውም ሰሞኑን ስራ እየፈለግኩላት ነው። እህታችን ከተመቻት እንደው ትወጣለች። ሰሞኑን ማለት ነው። ደሞዟንም ጥላ በጣም ነው የምትራበው። የእውነት ማታ ነው የሚበላዋለች ምግብ ምግብ የሚባል ነገር በአፋ ሳትቀምስ እንግዲህ አስቡ፣ ከባድ ነው እና ምግብ ሳትበላ እንግዲህ ራት ብቻ ነው የሚበላው ይቺ ልጅ በራብ ልሞት ነው ብላኝ ነግራኝ እንግዲህ፣ ስራ እያፈላለኩላት ነው። በእርግጥ ተገኝተውላታል ለመውጣት ምናምን ስላልተመቻት ነው። እና እንደዚህ የሚኖሩም ልጆች አሉ እየተራቡ ማለት ነው። ማን ያምናል እስቲ? አሁን አረብ ሀገር ውስጥ ተራብኩኝ ብትሉ ማን ያምናቸዋል? እና ምክንያቱም እዛ መቆየትም አትፈልግም፣ ሁለተኛ ብርም ስለሌላት፣ አገር ቤት ደግሞ ለመግባት ትንሽ ጥቂት ወራት ነው የሚቀሩት። ያችን ጥቂት ወራት ራሱ መጨረሰ አቃታት። በቃ መቆም አልቻልኩም አንጀቴ ከእንትኔ ጋ ተጣበቀ ያለች በቃ ከጀርባዬ ጋ ምግብ ስለማትበላ ማለት ነው። ሙሉ ቀኑ ውላ እራት ብቻ ነው አለች የሚበላ ምግብ። አውሬ እኮ ናቸው ግን ለራሳቸው ኦርደር አድርገው ይበላለው ምግብ ምን ያህል ስንት አይነት እንግዲህ አስቡት። እንደዚ አይነት ጨካኝ ክፉ አሰሪዎችም አሉ፣ ጥሩም አሉ። እና አንዳንዴ እኛ ጥሩ ስለኖርኩኝ ሌላ ጥሩ ይኖራል ማለት አይደለም። እና ስንት ጭራሽ ስንት ጉድ አለ። አላችሁ ተውት፣ ስቴ አይወራ ውድ ሁላችሁም ታውቁት፣ አላችሁ እኔ ለእናንተ አልነግራችሁም። ግን ይቺ ልጅ የምትናገረው ነገር ትንሽ ስላናደደኝ ነው። ስንት እኔ ከአንድም ሶስት ቤት ስላየሁት ይሄና ስለ ጆርዳን አጋናችሁም። ስለ ተጋኖ የሚወራ ነገር ስለሌለ እባክሽ ራስሽን ወክለሽ ነው እንጂ ሁሉንም ወክለሽ ሁለተኛ ሀገራችን ነው አትበይ። አይደለም ሌላ ተውና፣ ስንት የስድስት የሰባት ወር ደሞዝ ተከልክሎ እየተሰቃዩ ስንት ምግብ፣ ኧረ ተው እና። እች ልጅ ቲክታክ ላይ ያየው ነበረና፣ በጣም ነው የሚያስቁኝ። አንዳንድ ልጆች በተለይ ማለት ነው፣ እርግጠኛ ነኝ ውጭ የሚሰሩ ልጆች ናቸው ኮንትራት ቤት አይደለም። እርግጠኛ ሆኜ የማውራችሁ ነገር ደስ ይላል። ለአንቺ ስለተመቸሽ እኔ በጣም ደስ ብሎኛል ግን ሌላውንም ራስሽ ወክለች ነው እንጂ ሁለተኛ ሀገራችን ነው ምናምን ማለት አትሽ ብላ አንቺ ነው እንጂ ሁለተኛ ሀገርሽ የሆነችው ይመችሽ፣ እኛም እንድመችሽ ነው የምንፈልገው። ግን አንቺ እንደተመቸሽ ሌላውም ይመቻል ማለት አይደለም። ስንት የምራቡ የሚሰቃዩ ደግሞ አሉ። በእርግጥ እንትን ከኮንትራት ቤት ውጭ የምሰሩ ልጆች በጣም ነፃነት አላቸው። እኔ ብዙ ማቃቸው ልጆች ስላሉ ማለት ነው፣ እንትን ጫና የላቸውም የምር በተለይ የተለያዩ ዜጋዎች ምናምን ናቸው አሰሪዎቻቸው ማለት ነው። በቃ አይጫናቸው ነጻነት አለ ምናምን ነገር። ከኮንትራት ቤት ስንጀምር አይገናኝም፣ ውጭ ከሚሰሩና ከኮንትራት ቤት። ኮንትራት ቤት እኮ እስር ነው። ብዙ ነገር ነጻነታችሁን አታችሁ ታፍናችሁ ምናምን ነገር ነው የእውነት። በቃ እኔ እንጃ አንዳንዴ ምኑ ጋር ነው ህጋዊ መሆናችን ነው የሚለኝና በቃ ታፍናችሁ፣ ቢሮም ስትደውሉ ያው የምታውቁ አዝግ ነው እኔ እኔ ያላቅ ብቻ ፈጣሪ እርዳችሁ እህቶቼ፣ ብዙ ስቃይ ውስጥ ያላችሁ እህቶቼ ፈጣሪ ይርዳችሁ ነው የምለውና በብዛት ውጭ የሚሰራው ልጆች ናቸው። እንደዚ አይነት ነፃነት ያላችሁ እንግዲህ ለእናንተ ይመቻችሁ። ስጀመር ውጭና ቤት ደሞዙ ምኑም አይገናኝም። እርግጥ ያው ህጋዊም ሆነ ህገወጥ እኔ ምንም ለውጡ አይታየኝም። እንደውም ህገወጡ ህገወጡ ነው የሚሻለው ብዬ ነው የማስበውና ደሞ እዚህም ሆነ በነጻነት ህገ ወጥ ነው። ምንድን ነው የሚለያየው? ያው ወደ ሀገር ቤት ስገቡ በእርግጥ ታስራችሁ ምናምን እሱ ጋር ነው። በቃ ለውጡ ነው እንጂ ህገ ወጥ ህገ ወጥ፣ እንዶም ህገ ወጡ ነው የሚሻለው ብዬ ነው ማስበው እና በብዛት ህገ ወጥ ማለቴ ውጭ ጠፍቶ የሚሰሩ እንደዚህ ከማዳም ቤት ጠፍተው የሚሰሩ ጥሩ ነጻነት ያላቸው እነሱ ናቸው እንጂ ኮንትራት ቤት እኮ ያው የምታውቁት ነው። እስር ቤት በሉት ብቻ፣ ፈጣሪ ይርዳችሁ። እንደው ማለት ይከብዳል። በእርግጥ ቀላል አይደለም። ወረቀት እንደዚህ አሰርቶ ውጭ መስራቱ ይሻላል። በእርግጥ ወረቀት ዝም ብሎ ማሰራት ቀላል ነው እያልክ አይደለም። ይሄንን ኃላፊነቱን የሚወስድ ሰው ያስፈልጋል። ብቻ ብዙ ፕሮሰስ ያስፈልጋል። ሰው አንድ ሰው በግል ወረቀት ለማሰራት ማለት ነው ቀላል ነው እያልኩ አይደለም፣ ግን አሪፍ ነው። እንደዛ አርጎ ለሚሰራ ሰው ብዙ ነገር እያየው ስለሆነ ጥሩ ነው። ማለቴ ቀላል አይደለም ወረቀት አሰራታችሁም። በግላችሁ ማሰራት ቀላል ነው እያልኩ አይደለም፣ ግን ምትችሉ ከሆነ በጣም አሪፍ ነው። የምር ከሁሉም ነገር አንጻር ስታዩት ጥሩ ነው። በቃ ቢያንስ አንድ ሰው እስከ አራት መቶ ሀምሳ ካገኘ ለእኔ እርግጥ የቤት ክራይ ምናምን አለ። ሁለት ሶስት ሆናችሁ የምትከራዩ ከሆነ በጣም አሪፍ ነው። እንደዚህ አይነት እድል ካገኛችሁ እንደዚህ ወረቀት አሰርታችሁ ለመስራት፣ ልክ እንደ ዱባይ እንደሚሰሩ ኢትዮጵያውያን ማለት ነው። በግላችሁ አሰርታችሁ ብትሰሩ አሪፍ ነው እላለሁ። እህቶቼ አይዟችሁ፣ ፈጣሪ ክፉ እንትን ውስጥ የሚያላችሁ ፈጣሪ እርዳችሁ። እንግዲህ ፈጣሪ የልፋታችሁን ዋጋ ይመልስላችሁ። የስድስት የሰባት ወር ደሞዝ ተከልክላችሁ ስንት ስቃይ ውስጥ ያላችሁ ልጆች ስላላችሁ አይዟችሁ። ልፋታችሁ እንደው ከንቱ አይቀርም። አይዟችሁ ነው የምለው። አዳዲስ የሆናችሁ ደግሞ ላይክ ሼር ሳብስክራይብ ማድርጉ። መልካም ጊዜ መልካም ቆይታ እህቶቼ ቻው።